እንዴት አድራችኋል ተመልካቾች! የአዲስ ቀን የጠዋት ገበያ ተጀምሯል። መቅደስ እንዳለ መረጃዎችን እነግራችኋለሁ፣ አብራችሁ ኑ። በኢትዮጵያ ከጊዜ ወደ ጊዜ በማምረቻው ዘርፍ የሚሰሩ የግል ባለሀብቶች ቁጥር እያደገ ይገኛል። የዚህ ዘርፍ ውጤት የሆኑ ምርቶችን በስፋት ለሀገር ውስጥ ገበያ እየቀረቡ ከውጭ ገቡ የነበሩ ምርቶችን መተካት ተጀምሯል። ባልደረባችን ብሩክታይት አስራት በእንጨት ውጤቶች ኢንቨስትመንት በተሰማራ አንድ ፋብሪካ ያደረገችውን ቅኝት አብረን እንከታተል። ስሜ ሳሙኤል ጣሰው ይባላል። የሳሚ ፈርኒቸር ስራ አስኪያጅ ና ባለቤት ነው። እኔ ከቤተሰብ ጋር እንጨት የሚሰራበት አካባቢ ያሳልፍ ስለነበር ከኢለመንተሪ ጀምሮ ነው የእንጨት ስራ ፍቅር እንትን ያለ ፍላጎትና መነሳሳት ነው። በቤተሰብ ተጽዕኖ ብዙ ነገር አስሞክረውኝ ነበር። ቤተሰብ ታክሲ ነበራቸው። ታክሲ እንድነዳ ለአንድ ለሁለት ዓመት ሆናምን ነድቻለሁ። ግን በፍጹም አልሰራም ብዬ ነው ወደዚህ ስራ የመጣሁት መርካቶ ላይ ነው። እኔ ስራውን የጀመርኩት መርካቶ ማሽን ክራይ ችግር የለም ማሽን በክራይ ነው ብቻ የነበር ስራ የጀመርኩት። ከዛ አንድ ሰው፣ ከዛ ሁለት ሰው እያለ እያደገ እያደገ የመጣ ስራ ነው እስከ መቶ ሀያ ሰራተኛ ድረስ አሁን ላይ ያለ። በብዛት የምናመርተው ዳይኒንግ ሴት ነው እና አልጋዎች እንሰራለን። ወንበር ያለ ችግር ማሽኖቻችንም ለዛ ተብለው እንትን የተባሉ ናቸው። ምክንያቱም የወንበር ስራ ትንሽ ሰብሰብ ያለና አስቸጋሪ ነው። መቶ አሁን አንድ ሰው ሁለት መቶ ወንበር ቢል የት ዴሊቨር እናድርግልህ ነው እንጂ የምንለው ቆይ ሳምንት ቆይ 15 ቀን አንል። በቀን ከሰራን ወንበር እስከ አንድ መቶ ወንበር ድረስ ካፓሲቲ አለን መስራት ማምረት ይቻላል። ያናክል ማርኬቱን ትንካለና ኦርደሩን ትንካለ። አሁን ግን በተለይ ደግሞ አሻሽለን የጀመርነው እነዚህ ዌስቶችን ተጠቅመን ችቡድ ማምረት ስለጀመርን አሁን ለሪል እስቴቶች ካፕቦርድ ኪችን ያለምንም ችግር በብዛትም በጥራትም ማቅረብ እንችላለን። በተሻለም ዋጋ ማለት ነው። አሁን የውጭ እቃዎች በጣም ተጽዕኖ የሚያሳደሩት ብዙን ነገር በቀላሉ ያገኛሉ። ብዙ ነገር ፋሲሊቴት ናቸው። አንድን ነገር ከኤ እስከ ዜድ ያመርቱ፣ ተቀባብለው ጥሩ ነገር በፍጥነት ያወጣሉ። እኛ ጋር ወደዛ አልመጣን። ይችን መቀባበል መልመድ አለብን። የእኔ ድርጅት በሆነ ነገር የተሻለ ከሆነ ከኔ የሆነ ነገር መውሰድ፣ እነሱ የሆነ ነገር ጨምሮበት ለሌላኛው ማሳለፍ የግድ ኬይ እስከ ዜድ እኔ መስራት የለብኝ። ብዙ ነገር እኮ ተተክቷል። በጣም ብዙ ወንበሮች፣ አሁን ሸራተን ወንበር የሚባል ነበር፣ ኢምፖርት ነበር፣ ሙሉ ለሙሉ ከውጭ። አሁን ቶታሊ በሎካል ተተክቶ ሎካል ነው የሆነ ያለው። የትራንስፖርቴሽን ኮስቱ፣ የዶላሩም መወደድ ምናምን ሎካል እንዲጠቀም ስለተበረታታ ሰው አምራቾች አሁን በርትተው ማምረት እንትን ቢሉ የተሻለ እንትን ይሆናል። በሌላም ደግሞ በገቢዎች ምናምን ያለ ተጽዕኖም ለአምራች የተወሰነ እንደ ተራ ነጋዴ ለመታየት ያለበት አምራች አምራች ትንሽ ለየት ያለ እንትን ይፈልጋል። ለየት ያለ ድጋፍ ምናምን ይፈልጋል። ምክንያቱም ሌበሩም ይፈትነዋል፣ የስራ ባህሉ ምናምን አለመኖር እሱን ይፈትነዋል። ተጨማሪ ብዙ ኮስቶች ያስከፍሉታል። ያ ያ ስላለ የተሻለ እንትን ቢደረግ ማበረታቻ ቢደረግ አምራቹ ጥሩ እንትን ይላል ብዬ ነው የማስበው። በሙያው የሰለጠነ ሰው ያለ መኖር እሱ እንትን አለው። አንዳንዴ ከውጭ ሁሉ ሰው እንድናመጣ እንገደዳለን። ከውጭ አምጥተን አሰርተን አሰልጥነው ሁለን የተወሰነ ምናምን የሚሄዱበት ኮንዲሽን አለ። ግን ይሄ ሁሉ ዩኒቨርሲቲ እያለ ምናምን በውድ ወርክ የበቃ ሰው አያመጣ አያወጣ ሳፖርት በጣም ያስፈልጋል። ፋብሪካዎች አካባቢና ወጣቱን እዚጋ ጋር የመገናኘቱ ጉዳይ ልክ ራይት ብቻ ከሆነ ሙያውንም አይለምዱትም ፋብሪካውም ሌበር አያገኝም። ሌበር ይፈልጋል ግን ሌበር አያገኝም። ሌበሩ የመስራት እንትን የለውም እና እዚ ጋር ካልታረቀ ልጆቹም ቶሎ ወደ ስራ መጥተው ወደ እንትን መሄድ አይችሉም። ዝም ብሎ እንደ ተራ ነጋዴ ፋብሪካዎች ባይታዩ የሚል ይሄ ነው ሀሳብ። በስልጤ ዞን ወራቤ ከተማ ያለው የኢንቨስትመንት እንቅስቃሴ ከጊዜ ወደ ጊዜ የጨመረ መምጣቱ ይገለጻል። በአሁኑ ወቅት በከተማዋ ለኢንዱስትሪ በተከለለ አንድ 1000 ሄክታር መሬት ላይ የተለያዩ ግንባታዎች እየተከናወኑ ይገኛሉ። ሶጃት በተሰኘው የኢንዱስትሪ መንደር ስራ ጀምሩ ፋብሪካዎችም ለዜጎች የስራ ዕድል መፍጠራቸው ተጠቁሟል። ባልደረባችን መሐመድ ረህመቶ በዞኑ ተገኝቶ ያዘጋጀውን ዘገባ አብረን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 በባል ሀብቶች ድጋፍ የተለያዩ ኢንዱስትሪዎች በማቋቋም ነው። በዚህ ሂደት ወደ 34 ሼዶች አልቀው ለአገልግሎት ማሽነሪዎች እያስገቡ ነው። አንድ ወደ አገልግሎት መስጠት ጀምረዋል። ሁለት ማሽን በመትከል ላይ ነው ያሉች። ሌሎች ለዚህ የሚያስፈልጉ የማሸነሪ አቅርቦት ስራ እየሰሩ ያሉበት ሁኔታ ነው ያለው። ቀጣይ ይሄ ኢንዱስትሪ ዞኑ መልማት ሲችል በመጀመሪያው ምዕራፍ ብቻ ከ27 ሺህ በላይ የሚሆኑ ዜጎች የስራ እድል ይፈጥራል ተብሎ ነው የሚታሰበው። አሁን በግንባታ ሂደት እና በአጠቃላይ በስራ ትስስሩ በዛ አካባቢ ከ5000 በላይ የሚሆኑ ዜጎች የስራ እድል የፈጠረ ነው። በብዙ ግንባታዎች አሉ፣ ከፍተኛ እንቅስቃሴ አለ። ሶጃት የተሰኘው ኢንዱስትሪ መንደር በግል ባለሀብቶች እየለማ እንደሚገኝ የጠቆሙት ዋና አስተዳዳሪው የዞኑ መንግስት ከመሰረተ ልማት ጋር የተያያዙ ስራዎችን ሰርቷል ብለዋል። ለዚህ መንግስት የመንገድ የማብራት የውሃ መሰረተ ልማት የማሟላ ስራዎች ትኩረት ሰጥቶ እየሰራ ነው። የማብራት ችግር ያነሱ ነበረ። እንግዲህ መንግስት የሰብስቴሽን ችግር ፈጥቷል። ወራቤ ላይ አሁን ሀያ አራት ሰዓት የማብራት አገልግሎት ሰብስቴሽን ስለተገነባ ለኢንዱስትሪዎቹ፣ አጠቃላይ ለከተማ እድገት አስተዋጽኦ በሚኖረው መልኩ አልኳል። ተጨማሪ የመንገድ መሰረተ ልማት ችግሮች ነበሩ። እነዚህንም ለመፍታት መንግስት ኃላፊነት ወስዶ እየሰራ ነው ያለው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 ተመልካቾች የአዲስ ቀን የጠዋት ገበያ አብቅተዋል። መቅደስ እንዳለ መረጃዎቹ እንዳገርኳችሁ። መልካም ቀን።